አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላሂ። ዛሬ እንግዲህ ካርጎ እንግዲህ ለማድረግ እያሸኩ ነው ማለት ነው። ሀባይ ግልቢ እና እኔ ራሴን ያሸኩት ራሴ እንደዚች ነው። ይኸው እንደዚህ አሽጌ ጠብቂያቸዋለሁ እስከሚመጡ ድረስ። አያችሁት? በደምብ አድርጌ ነው ሙሉን ያሸኩት። በጣም ትጌል ነው መገልበጥ አልችልም እና ይኸው ይህንንም እንደዛው። ላሳያችሁ እና ሀበቢ ገልቢ ያው በዚህ መልኩ ማለት ነው አሽጌ ጠብቂያቸዋለውኝ ማለት ነው። እንግዲህ አራት ካርቶን ነው፣ ጃምቦ፣ ሶስት ጃምቦ እና አንድ ኤክስ ላርጅ ካርቶንችን። ኤክስ ላርጅ ናት እቺ፣ ደግሞ ጃቦች ናቸው ማለት ነው። ያው እንግዲህ ራሴ አሽጌ ጠብቂያቸዋለሁ ማለት ነው። እና ካርጎ ስታረጉ እንደዚች በደንብ አድርጋችሁ ካሸጋችሁት እንደዚህ በደንብ ከታሸገ ይረዳዋል ማለት ነው። እንትኑን ይሄ ዋነኛ ውሃ ይገባበትም። ሁለተኛ ነገር ደግሞ ለእንትን አሪፍ ነው። ለምንድን ነው የሚባለው? ሲወረውሩት እዛ ሲያስገቡ ሲጭኑ፣ ወይንም ደግሞ ከመኪና ሲያወርዱ እንትን ሲሉ እንትን አይልም። አሁን ይሄ አላለቀለትም፣ ይሄ ገና ዙሪያ እንትን ይባል። ይህንንም ገና አላለቀለትም። እነዚህን አድርጌ ደከመኝና ታውቁት ማሆኑ ቼ ራሱን ሽዬ ቦታ ያል ዘልያ ታለውኝ በደንብ አደርግበታለሁ። ሌላው ግን ይሄንን ከስር በደንብ አድርጌ እያሸኩኝ ለመቅረጽ አልተመቸኝም ነው እንጂ በደንብ እንትን እያልኩ ነበር። እቺ ሁለቱን ኦልሬዲ አልቋል። ማን ነው እሱን፣ ያ ሁለቱ ትንሽ ይቀራል። ግን እንትን ይሄ ፓኪንግ ቴፕ በጣም ነው የሚጨርሰው። ፓኪንግ ቴፕ በጣም በጣም ነው የሚጨርሰው። እና ስንት ወደ ሀያ ጨርሻለኝ ወደ ሀያ ፓኪንግ ቴፕ ጨርሻለኝ ማለት ነው። እና ማለት ነው ሀቢብ ግልቢ በዚህ መልኩ እንደዚች አሽጋችሁ ከጠበቃቻቸው እነሱ ልክ ሲመጡ ምን ያደርጋሉ? አንስቶ መሄድ ብቻ ነው። በቃ ሌላ ነገር አያስፈልግም ማለት ነው። አንስቶ ነው የሚሄዱት ማለት ነው። ሀበይብ ገልቢ እና ምን ልላችሁ ፈልጌ ነው። ቆተተይ እና እንግዲህ እንደምታውቁት እቃ እንትን እያለን ስለሆነ ምን እየሆነ ነው፣ በጣም ታዝረክርኩ አልክላባት ማለት እና ደበረኝ በቃ ሸክም ሸክም እንዳለ ነው። ክላሴ እየታየኝ ማለት ነው። እና ሀበይቢ ምን ለማድረ ዛሬ አሁን ምን ልነግራችሁ ፈልጌ ነው። እኔ አሁን ጠቅለዬ ነው የምገባው፣ ጠቅለዬ ነው የምገባው። ከዚህ በኋላ አልመለስም። ድህነት እክክ ቢያደርገኝ፣ ድህነት እከካም እከካም ቢያደርገኝ አልመለስም። ኢንሻአላ ማለት ነው። ኢንሻአላ ደግሞ አላህ የተመቻቸ ቆንጆ ህይወት እንዲያኖረኝ እናንተንም በሰላም ሀገራችሁ እንድትገቡ ማለት ነው የዘውትር ዱዓዬና ጸሎቴ ነው ማለት ነው። እና መመክራችሁ ነገር እኔ አሁን ሄዳለሁኝ በቃ ካልኩኝ ቀን ጀምሮ መዳሚ በጣም የተቀያየረችው እውነቴን ነው የምላችሁ። በጣም ነው የተቀያየረችው። እና እስቲ ቁጭ ብዬ ላውራችሁ። እና በጣም ነው የተቀያየረችው። ጸባዩ ተቀያየረ። በቃ አጠይቁኝ፣ በጣም ማለት ነው። እና ስትሄዱ እመጣለሁ ብላችሁ ሂዱ። እመጣለሁ፣ እመለሳለሁ፣ እንሻአላ በሏት። እንሻአላ፣ መዳም እመለሳለሁኝ። መጥፎ ነገር የያዝልኝ፣ እመለሳለሁ በሏት። በቃ አትመለሱም እኮ እናንተ ታውቃላችሁ፣ ግን እመጣለሁ በሏት። እውነቴን ነው የምላችሁ። እመጣለሁ እንሻአላ ማለት አለባችሁ እና እኔ ያው አልዋሽም ብዬ አልዋሽም በፍጹም አልዋሽም ብዬ ማለት ነው። እና እኔ አልዋሽም በፍጹም ብዬ ይሄው እንግዲህ አልመጣም። ጠቅልዬ ነው የሚሄደው ከዚህ በኋላ ተመልሼ አልመጣም ብያት ነው። ያው ለመጀመሪያ ጊዜ ነው የሚሄደው ሄጂ አላቅም ማለት ነው እዚህ ቤት አሁን ሶስት አመቴ ነው ሶስት አመቴ ሶስት አመቴ ነው አሁን ሶስት አመት ከአራት ወር ሆነኛል እና በቃ ጠይቁኝ፣ ተቀያየሩ ልጆቹ ሳይቀር አለ ኬፍች የምትሄጁ ምናምን አሉኝ። እና አይ በቃኝ፣ እኔ እንዲ እናንተ ህይወት ያለን አይመስላቸውም። እኛ ህይወት ያለን አይመስላቸውም። እኛ ኑሯችን መኖር በቃ አላለ ምናገባ ምንወልድ የምንወልድ ቤተሰቦቻችን የሚናፍቁን ቤተሰብ ዘረ ሀገሩ ቄው እንደሚናፍቁን አያቁም እና ለምን ድን ነው የምትሄጂው? እነሱ በቃ እነሱ ቤት ስትሄዱ እናንተ በቃ ሁሌ የእነሱ ቤት ከዳመ ሆናችሁ የእነሱ ቤት ኢንሻላህ ነአም፣ ነአም እያላችሁ እንድትኖሩ ነው እነሱ ማለት ነው። እና እንደዛ መሆን የለበትም። እናንተ ህይወት አላችሁ። እናንተ መኖር አለባችሁ። እናንተ እውነቴን፣ እናንተ በቃ ይሄ ላይቭ ማለት ነው እውነት አጭር ናት፣ መኖር አለባችሁ። በቃ በቃ ምንም ኢትዮጵያ ደግሞ ደውላችሁ ማለት ነው፣ እውነት ነው። እነዚህ እንደዛ ሲሉ ኢትዮጵያ ደግሞ ስትደውሉ በቃ ያለውን ነገር በጣም ነው የሚያስጣላው ሲነግሯችሁ፣ ማለት ነው። እና ግን እናንተ በቃ መወሰን አለባችሁ። መጠየቅ የለባችሁ ማንንም ሰው መጠየቅ የማንንም ሰው ራዕይ እና የማንንም ሰው ወሬ መስማት የለባችሁም እና መለማት ፈልጊ ለመጣን ስራቱ ኧረ በጣም ኑሮ ውድ ነው። ኧረ በጣም እንዲ አሁን እኔ ወደው እንደመጣው ኑሮ ውድ ነው ማለት ጀመሩ ማለት ነው። እንደዚህ ነው፣ ጤፍ እንደዚህ ነው የሚገዛው፣ በጣም ውድ ነው ምናም ማለት ጀመሩ። እና እንደሱ አይደለም፣ በቃ ጤፍ በቁጥር የሚሸጥ ከፈለገ እንዴ ከአንድ ጭልፋ ወጥኔ ከአንድ እንጀራ ኧረ ከግማሽ እንጀራ በላይ አልበላ። እውነቴ እኮ ነው የምላችሁ እና በረካ ሲያደርገው ነው በረከት ሲኖረው ነው ሁሉም ነገር ማነው። እና ሁሌ እናንተ እንደዚህ እያላችሁ ፊታችሁ ተበላሽቶ፣ ማዲያ ተመላይት ሆናችሁ አርጅታችሁ ጉልበታችሁ ደቆ በሽተኛ ሆነ ጣራ በሽተኛ ሆነት እውነት የለምላችሁ በቃ ደቆ ማለት ነው። እና አሁን እናንተ ኢትዮጵያ ሄዳችሁ እውነት የለምላችሁ አንድ ሰው በቃ በው ነው የሚለው። ለምን የኢትዮጵያዊ ኑሮንም ላይቋቋም ይችላል። ግን ኢንሻ አላ ኖራለሁ ብላችሁ መሄድ አለባችሁ። ጠቅላችሁ ስትሄዱ ማነው። እና ይሄ ደግሞ እየሄዱ መመላለስ ምናምን ነው ኖ በቃ መቆም አለበት። ለምን የሆነ አላር ወስናችሁ፣ ይቅርታ እና ሄጄ አልመለስም፣ እዛ እኖራለሁ፣ ሰው እንደሚኖረው ሆኜ እኖራለሁ ብላችሁ ነው መሄድ ያለባችሁ ማለት ነው እና የሰው ልጅ ሁሌ ከዳመ ሆኖ፣ ሁሌ የሰው ቤት ላይ ታዛዥ ሆኖ፣ ሁሌ ያው ኢትዮጵያ ላይም ስራ ትሰራላችሁ፣ ከኢትዮጵያ ላይም ሰራተኞች ናችሁ ስሰሩ ማለት ቢሆንም ግን ሰዓት አለው። የምተኙበት ሰዓት ቤታችሁ ነው ገብታችሁ የምተኙት ያው እንትን ቢሆንም ማለት ነው እና ማታ ማታ ደግሞ ያው ከሰዓት በሰዓት የተወሰነ ነው። ጠዋት ብትወጡ ስምንት ሰዓት ላይ ብትመለሱ ወይም አስራ ሁለት ሰዓት ላይ ብትመለሱ በቂ ነው ኢናፍ። እኛ ግን አሁን እዚህ ሀገር ምንድነው የምናደርገው? ጠዋት እንነሳለን፣ ያቺን መጥረጊያችን ወይም ያቺን ኩሽናችን እንገባለን፣ በቃ እንግዲህ ስንለው እንውላለን፣ ማታም እንደዛው ይቀጥላል። የሌሊቱ ወይ የቀኑ ሙሉ ከነሱ ጋር ነን፣ የሌሊቱ ደግሞ ግማሽ ከነሱ ጋር ነን። አንድ ቀን ሙሉን ከግማሽ ሌሊቱ ጋር ከእነሱ ጋር ነው እና ልብ ማለት ያለባችሁ ነገር ከመጠን በላይ እየሰራን ያለ ነው ማለት ነው እና ወስናችሁ፣ ምንም አይሟላም ምን ያሁን በቃ ቤት ለመስራት ነው ብዬ የመጣውኝ። ቤቱ ደግሞ ሲያልቅ ምን አሰቡ ይመስላችሁ? እቃ ላሟላኩኝ ኖ እቃ ይስሩ። በቃ አሁን ወይ ፍቅረኛ ሊኖራችሁ ይችላል፣ ወይንም ደግሞ ባል ሊኖራችሁ ይችላል። ማለት ያምላችሁ፣ ወይም ላታገቡ ትችላላችሁ። ከአንድ ላይ ከሆናችሁ በኋላ ራሱ ያሟላ እንዲ፣ ልቀቁለት። ያንዳንዱ ነገር እሱ ያድርግ፣ ሁሉም ነገር እናንተ ሙሉ አድርጋችሁ ገብታችሁ፣ ከዛስ እሱንም የድርሻ መውጣት አለበት። እኔ ዛሬ እንግዲህ ሁለገብ በሆነ መልኩ ነው ለሁሉንም የታዘብኩትን የመጣወት ማን ነው እና አንዳንዱ ነገር ተወታደ ማድርጉለት መስራት አለበት እሱ። ደግሞ እናንተ ቤቱን ከሰራችሁ፣ እሱ ደግሞ የቤቱን እቃ የማሟላት ግዴታ አለበት ማለት ነው። ካልተሟላ ችግር የለውም። አንድ በአንድ ትንሽ ትንሽ ይሟላል። እውነቴን እምላችሁ እና እንዳቅማችሁ መኖራችሁን አይቀርም። የኑሮ ውድነት አለ ኢትዮጵያ፣ አዎ አለ፣ እዚህም አለ። እውነቴን እምላችሁ ኢትዮጵያ ላይ እኔ ምስር ስንት ነው? ሁለት መቶ ምናምን ብር። እዚህ ሀገር ስንት ነው? አንዱ ኪሎ ሀያ ሪያል፣ ሀያ ሪያል። ኢትዮጵያ ላይ ስንት ብር ነው? በጣም ብዙ ነው። አምስት መቶ ሪያል አምስት መቶ ብር ምናምን ነው ሲመነዘር ማለት ነው። እና ኢትዮጵያም ኑሮ ውድነት አለ እዚህም ኑሮ ውድነት አለ ማለት ነው። እኛ ያው ብዙ ስለምናገኝ ነው ወይንም ደግሞ እኛ ወጪ ስለማናደርግ ኑሮዋችን እዚህ ስላልሆነ እኛ ወጪ ስለማናደርግ ነው እንጂ ከእነዚህ ከመዳሞቹ ጋር እንበላለን እንጠጣን፣ እዚሁ እንኖራለን። የቤት ኪራይ የለብንም ወይንም ደግሞ የምግብ አናውጣም። ወይም የሚያስፈልግ የሆነ ነገር ሲያስፈልገን ነው እኛ ከኪሳችን ገንዘብ የምናወጣው እንጂ እንትን ስለማንለ ማለት ነው እና እንጂ የኑሮ ውድነት ሳይኖር ቀርቶ አይደለም። የኑሮ ውድነት አለ። አረቦችንም ባይዘ በጣም እንትን እያላቸው ነው ማለት ነው። ኑሯቸው ራሱ እንዴት በጣም እንትን እየከበዳቸው ነው። ያው በጣም የኑሮ ውድነት ሁሉም ቦታ አለ። አረብ ሀገር ወይም ኢትዮጵያ ብቻ አይደለም። በሁሉም ዓለም ላይ የኑሮ ውድነት አለ አሁን ማለት ነው እና የኑሮ ውድነት ኖረም አልኖረም ከተጻፈላችሁ ውጪ የምትኖሩት ነገር የለም እና ውድ እህቶቼ እና ወንድሞቼ የመመክራችሁ ነገር በቃ እንደ ማለት አለባችሁ ማለት ነው እና እናንተ ደግሞ አንድ ሁለት የተሰደዳችኋል፣ ኖሮን አልቻላችሁትም ባል ካላችሁ ባል ኖሯችሁ ልጅ ወልዳችሁ የተሰደዳችሁ እሱ ይሂድ፣ ሂዱ ሂዱና ማለት ነው ሻንጣውንና ፓስፖርቱን ለደለላ ወስጣችሁ ሰጥታችሁ ይሂድ፣ እሱም ይስራ። አይ እኔ አገሬ ላይ ነው የምሰራው እኔ ከአገሬ አልወጣም ካለ የራሱ ጉዳይ ከላስ ራስሽን ማሰራር ትጀምሪያለሽ። እና ሁሌ አንቺ እየሄድሽ እየተሰደድሽ አንቺ ዳማ ሁሌ እየሆንሽ፣ እሱ አገሩ ላይ ቁጭ ብሎ አገሩ ላይ ሲፈልግ እየሰራ ሲያመው እርፍት እያደረገ አንቺ የምትጠገርበት ምንም አይነት ምክንያት የለም። አለሆነት ዛሬ በጣም ከፍን የመጣው እና በጣም እኔ በቃ ወሰኝ ያለውኝ ማ ነው፣ ከዚህ በኋላ ምንም አይነት ሁኔታ ላይ ቢሆን ስደት አልመለሰም። ኦልሬዲ ካላስ ለምን አገሬ ለመኖር መስራት። እኔ እውነቴን ነው እላችሁ። አሁን የማስበው ኢትዮጵያ ሄጄ አስባችታል። ኢትዮጵያ ሄጄ እንደዚህ ብሰራ ኢትዮጵያ ሄጄ ቀኑን ሙሉ ሰርቼ ማታ ደግሞ የግማሽ የማታ ደግሞ ሌላ ስራ ትርፍ ስራ ብፈልግ በጣም የዘነጠ ህይወት እንደምኖር እንደምኖር ገመትኩኝ። በቃ ራሴ ማለት ነው። በጣም ይሄ የኛ ችግር ነው። ለምን እዛ ኢትዮጵያ እዚህ የምንሰራው አክል ኢትዮጵያ ላይ ብንሰራ እዚህ የስራ በቃ ግዴታችን እንደሆነ እንደምንሰራው አክል እኛ እዛ ሄደን ብንሰራ ወላሂ ከዚህ በላይ እንኖራለን። ከዚህ በላይ እናገኛለን። እውነቴን የምላችሁ በዚህ ሰዓት ደግሞ እኛ አረብ ሀገር ላይ አረቦቹ ከሚሰጥን ወላሂ በረካ የለውም ገንዘቡ። ማነው እንደው ፈጣሪ በረከቱን ያምጣልን እንጂ ማነው እንጂ። ሁሌ እናንተ እየተሰደዳችሁ ሄዳችሁ ወይም ትወልዳላችሁ ትመጣላችሁ፣ ድጋሚ መጠግረር ወይንም ትሄዱና እዚሁ ላጤ መሆናችሁ ትሄዳላችሁ፣ እንደገና እዛው፣ ከዛ ደግሞ ሄዳችሁ ልጅ ጥላችሁ ይሄ ማንም ሰው ወዶ ለሚሰደደው የሚሰደደው እርግጥ በቃ እውነት ነው። ግን እናንተ ብቻ መሰደድ የለባችሁም። ይሄዱ ወንዶች ይስሩ፣ ወንድ ነው ግዴታ ያለበት ይሄድና ይስራ። እኩል ቢሆንም የመስራት እኩልነት ቢኖርም፣ ግን ወንድዬ አንቺ ነው የማስረዳት ግዴታ ያለበት። ስለዛ እሱንም መሰደድ እሱንም ስደቱ ይቅመሰው ይቅበስ እውነት ነው ብላችሁ ይቅመሰው፣ እንዴ እና እናንተ ተተጠገረሩት ኖሮ ነው እንዴ። እና ኖሮውን ሁለቴ ሄደሽ አንዴ ሄደሽ ከማሸነፍ አንቺ ካቃተሽ እሱ ሄዶ ይሞክረው፣ እሱ ሄዶ ይስራ ማለት ነው እህቶቼ። ዛሬ እንግዲህ እህቶቼን ወንድሞቼንም ማለት ነው ዛሬ እንግዲህ ያመጣውላችሁ እንትን ይህን ይመስላል። እንግዲህ የሆነ ፓኪንግ ቴፕ አልቆብኝ አንድ ቀርጦኛል በዚህ እዛም ስራ ላያችሁ እና ማለት ነው ዛሬ እንግዲህ በዚህ መልኩ ነው የመጣሁላችሁ። ያው የተሰማኝን እና የተናገርኩት እንተን ያለኝን ማለት ነው ላካፍላችሁ ወደድኩኝ ማለት ነው። ቻናሌን እንግዲህ ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። አሁን እንግዲህ እንደዚች አዝጋጅቲ ማለት ነው እንትኖችን ጠብቅ ያለውኝ ካርጎ የሚልኩት ማለት ነው ክላሳችን በጣም ዞባላ ሆኗል። የሚገርማችሁ ነገር ጨንቆኛል፣ እስከሚያነሱልኝ መጥተው እስከሚያነሱልኝ ጨንቆኛል እና ፈጣሪ እንግዲህ ኢትዮጵያ ገብቼ የምጠቀምበት ያድርገኝ። እውነት ነው የምላችሁና፣ ሁላችሁም እንሻአላህ ያረቢ ዱአ አድርጉ። ሀገራችንም ሰላም እንዲያደረገው እና ግን ሁሉም ቦታ ደግሞ ሰላም የለም። ኢትዮጵያ ላይ የሆነ ቦታ ሰላም ሰላም፣ ሁሉም ቦታ ሰላም የለም። ሁሉም ካልደረሰብኝ ያው ኔጋ ካልደረሰ ተብሎ ነው እንጂ ሁሉም ጸጥ ያለው ሁሉም ቦታ ሰላም የለም ግን ጻሎት አድርጎ ዱ አድርጎ ሰላሙን እንዲያበዛልን የኑሮ ሁኔታ ደግሞ እንዲቀንስልን ማድረግ ነው። በመስራት ደግሞ የኑሮ ሁኔታ ማሸነፍ ይቻላል። በመሰደድ ብቻ አይደለም እና በቃ እኔ ቆርጫለሁ፣ በሶስት ኢትዮጵያ ለመግባት ቆርጫለሁ እና ኢንሻላህ በቅርቡ እንግዲህ ሀገሬ ገብቼ ማለት ነው፣ በደንብ እንደምሰራ ተስፋልኝ። እናም እርግጠኛም ነኝ አላህ እንግዲህ አፍያና እንትኔን ይልቀቅልኝ ማለት ነው። እና ሐባይቤ ቻናሌን ከወዳችሁ ላይክ ና ሼር በማድረግ ተባበሩኝ፣ አበረታቱኝ ማለት ነው። ባይ ባይ። መልካም ቆይታ